አሰላሙ አሌይኩም አርህምቱሉ ላይ ወበረከቱ ወበረካቱ እንዴት ናችሁ? የማማር ቻናል ሰዎች ሰላም ናችሁ? ወይም ያለችው በትሰላማችሁ፣ ብዙ ትበለኝ። ዛሬ ደግሞ የፀጉራችንን ከመሻወር ከመውሰዳችን በፊት ምንንቀባ ምን ምን ቅባቶችን አደባልቀን በአንድ ላይ መቀባት እንዳለብን ይዤ መጥቻለሁ ማለት ነው። ያላችሁን ቅባት አደባልቃችሁ ብትጋቡ ለፀጉራችን በጣም አሪፍ ነው ማለት ነው ትም በለን እንዲሁም ቅባ ሳይነካው ከምንታጠብ ፀጉራችንን በጣም አሪፍ የሆነ ነገር ይመጣል ወይ እና እዚህ ጋር እንደምትመለከቱት እዚህ ዘይት ዘይቱን ነው ማለት ነው። ለምግብም ምግብ እንጠቀመዋለን እኛ ለፀጉሩም እንትን ነው ይላል ማለት ነው። እና ኦሪጅናል ነው ኦል ባይላ ማለት ነው። እና ኦሪጅናል ዘይት ነው ከሱ አድርግ እናደርጋለን በዚህ አድርገን ያለው በመቀጠል እዚህ ጋ እና ሀባይ በኢቲን ደግሞ የቁርንፍድ ቅባት ነው ማለት ነው። የቁርንፍድ ዘይት ነው። የቁርንፍድ ዘይት ነው ለፀጉራችን አሪፍ ነው። ትንሽ ይታለው ግን ስንል ስለሆነ ብናደርገው በጣም ቆንጆ ነው ማለት ነው። ያ ዘይት ዘይቱን ቁርንፍድ ዘይት። እዚህ ጋ ደግሞ ትንሽ አለው ያው እንደምታዩት ሻበተር እና አቮካዶ በአንድ ላይ ነው ይሄ ማለት ነው። ሻበተር እና አቮካዶ ነው። ከዚህም ትንሽ እንጨምራለን። ከዚህ ጋር ደግሞ ካስተር ኦይል ነው። በትልቁም ያላችሁ በትንሹም፣ ያው ጽሁፉ እዚህ ጋር እንደምታዩት ነው። ካስተር ኦይል ነው የሚለው ማለት ነው። ከዚህም ትንሽ እንጨምራለን። እዚህ ጋርም አምላ አለኝ። ከዚህም ትንሽ ይጨምራለሁ ማለት ነው። ቅባት ደግሞ ባለፈው አሳይቻችኋለሁ በጣም ና ቅባት በጣም አሪፍ ቅባት ናት። እኔ ከሁሉም ቅባቶች ሁሉ የተመቸኝ ይህ ቅባት ነው ማለት ነው። በጣም ፀጉር ያረዝማል፣ ያለሰልሳል፣ በቃ ሁሉ ነገር የተሟላ ነው ማለት ነው። የሚያውላቸው ቴቻ ጽሁፍ አለ፣ ባለፈው አሳይቻችኋለሁ ማለት ነው። እና ከዚህ ከሁሉም ትንሽ ትንሽ እናደርግና እንቀባለን ማለት ነው ከመታጠባችን በፊት ከዚህ ጋ ሁሉም በአንድ አድርገን የሆነ እቃ ይኖራችኋል። በእንደዚህ ማለት ነው። ሁሉም እዚህ ጋ ከጨመራችሁ በኋላ የሆነ ሞቅ ውሃ ውስጥ ጭምር አድርጋችሁ ሞቅ እንዲልላችሁ ማለት ነው። ያደባለቃችሁ ዘይት ለብ ማለት አለበት፣ ምክንያቱም ወደ ቆዳችን ስር ስለሚገባ በተማሪነት ፀጉር እድገቱ ማለት ነው። ስለዚህ እዚህ ጋር እናደባልቀዋለን ማለት ነው። ከሁሉም ትንሽ ትንሽ እናደርጋለን ማለት ነው። ለአንድ ጊዜ ብቻ ሳይሆን ለሌላ ይጠቅማል። ተደባልቆ እዚህ ጋ እና ለአንድ ጊዜ ብቻ አይደለም እዚህ ጋ የምናደባልቀው ማለት ነው። ከሁሉም ትንሽ ትንሽ አድርገን እዚህ ጋ ክድን አድርገን እናስቀመጥ እንችላለን ማለት ነው። በምንፈልግበት ሰዓት ምንድነው ሞቀዋ ውስጥ ቁጭ እናደርጋት እና ይጭን ለብ ትላለች ማለት ነው። ከዛ ፀጉራችንን ማሳጅ እያደረግን ውስጡን በጣታችን እያሸን ማሳጅ አድርገን በቃ የተመቻቹ ሰዓት ድረስ አቆይታችሁ መታጠብ ነው ማለት ነው። ከታጠብን በኋላ ደግሞ ይቺ ያለች አይደለ ካስተር ኦይል በጣም አሪፍ ነው። ካስተር ኦይል እና ቃ እንደዚህ አንዳንዶችን ወስደን በእጃችን ቢሆን አደባልቀን፣ ይሄ ግን እርጥቡን ፀጉራችሁ እርጥቡን መሆን አለበት ስትቀቡ ማለት ነው። ምክንያቱም ይሄ እንደ ሙጫ ነገር ነው፣ ፀጉራችን ላይ ይላክካል ማለት ነው። እና ከዚህ እንጠቀማለን ማለት ነው። አሁን እናደባልቀዋለን በዚህ ከዛ ሙቀት ውስጥ እንጨምረዋለን ማለት ነው። ለብ እንድልልን ጓደኞቼ፣ አሁን ወደ ማደባለቁ እንሄዳለን ማለት ነው። ይሄ ዘይት ዘይቱን ነው ማለት ነው። የዚህ ጋር የያችሁት ነው። ኦሪጂናል ዘይት ዘይት ነው ማለት ነው። እና በዚህ አድርጊያለሁኝ ዚህ ጋር እጨምራለሁ። ዜይት ዜይትን አድርግ ያለው ማለት ነው። ቀጥታ የቅርንፍድ ዜይት ጨምራለሁ በትንሽ በትንሹ ሳይበዛ ማለት ነው። በመቀጠል ካስተር ኦይል እጨምራለሁ ካስተር ኦይል ይህ ወፍራም ነው እንደምታውቁት። ይኸው እጨምር ያለሁ ካስተር ኦይል ከዛ አምላክ እጨምራለሁኝ ከዛ ከዚህ ጋር አቮካዶ እና ሻወተር እጨምራለሁ የሁላችሁ ይሄ ውስጡ ነጭ ነው። ጨርሻለኝ። ይቺን ትንሽ ናት ያላት ማለት ነው። እና ይሄ ደግሞ ከዚህ የበካክ ነው ማለት ነው። እንደውም ፀጉረጭ ናመች ነው እንደዚህ እንትን ለመከዘ እዚህን እጨምራለሁ። እንደዚህ ካደረግን በኋላ እንዘጋዋለን። እኔ ለአንድ ጊዜ የምጠቀመው እናንተ ተጠቅማችሁ በርከት አድርጋችሁ መጠቀም ትችላላችሁ ማለት ነው። ያው እንዴት ሰርቼዋለሁ። ከዛ ልብ ያለው ውስጥ እናስገባዋለን ማለት ነው። እንደዚህ አድርገን እና እንደምትመለከቱት ከላሩ እንደዚህ ሆኗል ማለት ነው። ወፍራም እየሆነው ያው ሌላ አንድ ጊዜ ነው ተጠቀምኩት ማለት አይደለም ለብ ያለው ውስጥ እጨምረዋለሁ ማለት ነው። ጓደኞቼ እና ይሄው ሞቅ አዘጋጅቻለሁ ማለት ነው፣ በጣም ሞቅ ያለ ነው። እና ይሄን የደባለቅኩት ነገር እዚህ ጋር እጨምረዋለሁ ማለት ነው። አሁን ለራሱ ሁሉም ይሞቃል ማለት ነው። እና እንደዚህ ከሆነ በኋላ ወደ ፀጉራችን በዚህ ወደ ስሩ ወደ ቅላችን እንዲገባ እያደረግን በእጃችን ማሳጅ ማድረግ አለብን ማለት ነው። እና ቪዲዮ ስለተከታተላችሁ በጣም አመሰግናለሁ። አዲስ ለሆናችሁ ሰብስክራይብ በማድረግ ደውል ምክቷን በመጫን ሁሌ የምሰራው የሚጠቅም ነገር እንዲደርሳችሁ ይሆናል ማለት ነው። እና በተሰብ የሚሆናችሁ ደግሞ ላይክ፣ ሸር በማድረግ አበረታቱ። ለምታበረታትኝም ምስጋና ላቀደ ነው። አመሰግናችኋለሁ እና እንደምታውቁት እየቀለጠ ነው ማለት ነው። ወፍራሙ ይቀልጣል እና ለብ ሲል በጣም አሪፍ ነው ፀጉራችን ማለት ነው። ያላችሁን ሀሳብ አስተያየት ደግሞ ኮሜንት ላይ አስቀምጡልኝ ማለት ነው።